በኢትዮጵያ እና በኤርትራ መካከል ያለው ግንኙነት ያው እንደ ጅላ መካረሩ የአደባባይ ሚስጥር ሆኗል። እውነት ነው። ነገር ግን በቅርቡ ከከፍተኛ ባለስልጣናት አንደበት የወጡ ንግግሮች ነገሩን ከተለመደው የፖለቲካ ውጥረት ወደ ከባድ ያለ የጦርነት ስጋት ያሸጋግሩት ይመስላል። በጣም ዛሬ በእጃችን ባሉ መረጃዎች ላይ ተመስርተን የዚህን ውጥረት ስር መሰረት ለመመርመር እንሞክራለን። እሺ፣ እና ዋናው ጥያቄ ይሄ ነው። ለብዙ አመታት ሲብላላ የቆየው የኢትዮጵያ የቀይ ባህር ወደብ ጥያቄ ለምን አሁን ለምንድና በዚህ ሰዓት የህልውና ጉዳይ ተደርጎ ብቅ ያለው? በጣም ወሳኝ ጥያቄ ነው። ምን መሰለ ነገሩን ግልጽ ለማድረግ እዚህ ላይ ሁለቱ ዋና ተዋናዮች አሉን። አንደኛዋ ያው ከ120 ሚሊዮን በላይ ህዝብ ያላት ግዙፍ ሀገር። አዎ ኢኮኖሚዋን በፍጥነት ያድገ ነው ነገር ግን ወደብ የላትም። ልክ ነው በሌላ በኩል ደግሞ ስልታዊ በሆነ የቀይ ባህር ዳርቻ ላይ የምትገኘው ኤርትራ አለች። በሁለቱ መካከል ያለው ታሪክ ደግሞ በጣም የተወሳሰበ ነው። በጣም ከባድ ጦርነት፣ ድንገተኛ ወዳጅነት፣ አሁን ደግሞ ይሄው እንደገና ወደ ተርዝ መገፋፋት እና ይሄንን ታሪካዊ ውጣ ውረድ ሳንረዳ የአሁኑን ሁኔታ ለመረዳት ይከብዳል። እሺ እንግዲው ለምን አሁን ወደሚለው ጥያቄ እንመለስ። የጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ የህልውና ጉዳይ ነው የሚለው ንግግር፣ አዎ፣ በሌሽ 16 የተነገረው። አዎ፣ ያኔም ትኩረት ስቦ ነበር። ነገር ግን በጥርቡ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተናገሩት ነገር፣ እሱ ነው ነገሩን ያከበደው። አዎ፣ ስጋቱን ወደ ሌላ ደረጃ ያደረሰው ይመስለናል። በጣም የፊልድ ማርሻሉ ንግግር የጨዋታውን ህግ የቀየረ ነው። ጠቅላይ ሚኒስትሩ ሲናገሩ፣ ንግግሩ ያው ፖለቲካዊ ፍላጎትንና የረጅም ጊዜ ስትራቴጂን ነው የሚያሳየው። ያስፈልገናል የሚል አይነት ነገር፣ በትክክል የባህር በር ያስፈልገናል የሚል ነው። የፊልድ ማርሻሉ ንግግር ግን የባህር በር እናገኛለን ነው የሚለው። ልዩነቱ ትልቅ ነው። በጣም ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ አይቀርም ሲሉ የተጠቀሙበት በየትኛውም መልኩ የሚለው ሀረግ አዎ፣ እሱ ላይ እናተኩር። ወታደራዊ አማራጭም ከጠረጴዛው ላይ እንዳልተነሳ በግልጽ ነው የሚያመላክተው። ይሄ ከፖለቲካዊ ጥያቄ ወደ ወታደራዊ ዝግጁነት መልእክት የተቀየረበት ቅጽበት ነው። በጣም ቀጥተኛ ንግግር ነው ይሄ። በየትኛውም መልኩ የሚለው አገላለጽ ዲፕሎማሲው ላይ በሩን እየዘጋው አይደለም ወይስ ለድርድር የተሻለ አቋም ለመያዝ የተደረገ ስልት ይሆን? እውነት ነው ሁለቱም ሊሆን ይችላል በአንድ በኩል ለኤርትራም ሆነ ለሌሎች ይህ ለእኛ ቀልድ አይደለም የሚል ጠንካራ መልእክት ነው። እሺ። በሌላ በኩል ደግሞ አንድ እንደዚህ አይነት ንግግር ከተነገረ በኋላ ወደ ኋላ መመለስ ስለሚያስቸግር ራስን ጥግ ላይ የማስቀመጥ አደጋም አለው። ገብቶኛ። ግን ወደ ዋናው ጥያቄ ስንመለስ ለምን አሁን ለሚለው ከጀርባው ብዙ ምክንያቶች ያሉ ይመስለኛል። አንደኛው የኢኮኖሚው ጉዳይ ነው። እሺ ወደብ አልባ መሆን ማለት የውጭ ንግድህ በሙሉ በሌላ ሀገር ሉዓላዊነት ስር ነው ማለት ነው። አዎ። ለምሳሌ ምንጆቻችን እንደሚጠቅሙት ኢትዮጵያ ለጅቡቲ ወደብ አገልግሎት ብቻ በዓመት ከ1.5 ቢሊዮን ዶላር በላይ ትከፍላለች። 1.5 ቢሊዮን ዶላር? አዎ። ይህ እኮ የቆላ ሀገር በጀት በጣም ትልቅ ቀዳዳ ነው። ስለዚህ ጥያቄው የስነ ልቦና ወይም የታሪክ ናፍቆት ብቻ ሳይሆን በፍቹ ቀጥተኛ የኢኮኖሚ ህመም ጉዳይ ነው ማለት ነው። በትክክል። ህመሙ እውነት ነው። ሁለተኛው ምክንያት ደግሞ ከሰሜን ኢትዮጵያው ጦርነት በኋላ የተፈጠረው የኃይል አሰላለፍ ይመስለኛል። እንዴት? ያ ጦርነት ያው የኢትዮጵያ መከላከያ ሰራዊትን አቅም እንደገና እንዲገነባ አስገድዶታል። እውነት ነው። እና አሁን መንግስት ከበፊቱ የበለጠ ወታደራዊ በራስ መተማመን ያለው ይመስላል። ይሄ ደግሞ ለሬጅም ዘመን ሲታሰብበት የነበረውን የባህር በር ጥያቄ አሁን በድፈት ለማንሳት ጊዜው ነው የሚል ስሌት እንዲኖር አድርጎ ሊሆን ይችላል። ሶስተኛውስ? ሶስተኛው የቀይ ባህር ጂኦፖለቲካ ነው። ቀጠናው በዓለም አቀፍ ኃይሎች ፍላጎት የተሞላ ነው። ኢትዮጵያ በዚህ ስትራቴጂካዊ ቦታ ላይ የራሷ የሆነ ቀጥተኛ መዳረሻ ከሌላት ከቀጠናው የፖለቲካና የጸጥታ ጨዋታ ውጪ ትሆናለች የሚል ስጋት አለ። ይሄ የትኩረት የሚስብ ነው። የአሰብ ወደብ ደግሞ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ መራቁ፣ አዎ፣ ጉዳዩን የበለጠ ተጨባጭ ያደርገዋል። ይህ ርቀት በዘመናዊ ሎጂስቲክስ ሲታይቁ ምንም ማለት አይደለም። በጣም ያ ቅርበት ነው። ጥያቄውን ከአየር ላይ የመጣ ምኞት ሳይሆን መልክዓ ምድራዊ መሰረት ያለው ስልታዊ አስፈላጊነት የሚያደርገው። እሺ ጥያቄው እንዴት የሚነው ላይ ነው፣ በሊዝ በኪራይ ወይስ ሉዓላዊ መብትን በሚያረጋግጥ መልኩ? አዎ የእያንዳንዱ አማራጭ የራሱን የሆነ ውስብስብ የህግ የፖለቲካና የጸጥታ እንድምታ አለው። የኤርትራ መንግስት ደግሞ ሉዓላዊነቱን እንደ ቀይ መስመር ነው የሚያየው። በጣም ስለዚህ ድርድሩ ቀላል አይሆንም። እዚህ ላይ በጣም የሚገርመኝ ነገር ይህ ሁሉ ደም መፋሰስ ከታያየ በኋላ በቅጽበት ሁሉን ነገር ተረስቶ ወደ ወዳጁነት መጋባቱ። አዎ የ2010 ኙ ነገር ከ1990 እስከ 1992 በተደረገው ጦርነት ወደ ሁሎ መቶ ሺ የሚጠጉ ሰዎች አልቀዋል። ይህ እኮ የአንድ ትውልድ ጠባሳ ነው። በጣም ከባድ ነው። ከዛ በኋላ ግን በ2010 ዓመት የጠቅላይ ሚኒስትር አብይና የፕሬዝዳንት ኢሳያስ መታቀፍ፣ የድንበር መከፈት ያ ሁሉ ተስፋ እንዴት እንዲህ ሊተን ቻለ? ይህንን ከትልቁ ምስል ጋር ስናየው የጦርነት ያስከተለው ጠባሳ ምን ያህል ጥልቅ እንደሆነ እንረዳለን። መቶ ሺህ ሰዎች ሲሞቱ፣ ያ ቁጥር ብቻ አይደለም። በእያንዳንዱ ማህበረሰብ ውስጥ ማይሽር ሐዘን፣ ጥርጣሬና ጥላቻ ጥሎ ነው የሚያልፈው። ያ ስሜት በቀላሉ አይጠፋም። እውነት ነው። እና የ2010 ሰላምና ወዳጅነት ብዙዎች ተስፋ የጣሉበት ቢሆንም የተመሰረተው በሁለት መሪዎች ግላዊ ግንኙነት ላይ ነበር። መሠረታዊ የሆኑ ችግሮችን አልፈታም ማለት ነው። አዎ እንደ ድንበር ማካለሉ እና እንደ ወደብ ጉዳይ ያሉትም ቁልት ጥያቄዎች ወደ ጎን ትቶ በመሪዎች መካከል በተፈጠረ መግባባት ላይ ብቻ የተመሰረተ ነበር በትክክል ተቋማዊ አልነበርም። የህዝብ ለህዝብ ግንኙነቱ ብጀመርም በኢኮኖሚ በጸጥታና በፖለቲካ ጉዳዮች ላይ ዘላቂ ስምምነቶች አልተደረጉም ገብቶኛል እና የባህር በርን የመሰለ የህልውና ጥያቄ ሳይፈታ በመሪዎች ዋዳጅነት ብቻ ዘላቂ ሰላም ሊመጣ እንደማይችል የአሁኑ ውጥረት ትልቁ ማሳያ ነው። የግላዊ ግንኙነት ሲቀዘዝ ከስር ሲበማሉ የነበሩት ችግሮች በሙሉ እንደገና ወደ ላይ ወጡ። እሺ፣ የመሪዎች ዋዳጅነት እንዲህ በቀላሉ ከፈረሰ፣ ምናልባት ችግሩ ከግለሰቦች ግንኙነት የዘለለና በኢትዮጵያ የውስጥ ፖለቲካ ውስጥ የተሰነከረ ነገር ይኖር ይሆን? በእርግጠኝነት የኢትዮጵያ የውስጥ ፖለቲካ ሁኔታ ለዚህ ውጥረት እንደማቃጣጣ እያገለገለ ነው። ለምሳሌ ለምሳሌ የሰሜኑ ጦርነት በፕሪቶሪያው ስምምነት በይፋ ቢያበቃም ሙሉ ሰላም ሰፍኗል ለማለት አያስደፍርም። በቅርቡ ህወሓት ያቀረበውን ክስ እንመልከት። አዎ፣ ህዳር 7283 ላይ አዎ፣ የፌዴራል መንግስቱ በአፋር ድንበር አካባቢ በሚገኙ ቦታዎች ላይ በሰው አልባ አውሮፕላ ጥጋት ፈጽሞ ተዋጊዎችና ሰላማዊ ሰዎችን ገድሏል ሲል ከሷል። ክስ በጣም አሳሳቢ ነው። የስምምነቱን መጣስ ብቻ ሳይሆን ወደ አዲስ ግጭት መመለስ ማለት ነው። ልክ ነው። ነገር ግን የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥጋትም ሆነ የተቆጣጣራው መሬት የለም ብሏል። አዎ ውንጀላውን አስተባብሏል። እና ይሄ እርስ በርሱ የሚጋጭ መረጃ በራሱ አለመረጋጋቱን ያሳያል። ይህ ደግሞ ወሳኙን ጥያቄ ያስነሳል። በህወሓትና በፌዴራል መንግስቱ መካከል ያለው ያልተረጋጋ ግንኙነት ከኤርትራ ጋር ላለው ውጥረት ምን አስተዋጽኦ ያደርጋል? ምንጮቻችን እንደሚጠቆሙት በሁለቱ ወገኖች መካከል ጦርነት እንደገና የሚቀሰቀስ ከሆነ እሺ፣ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ እድሉን በጅጉ ያሰፋዋል። ምክንያቱም ምክንያቱም በሰሜኑ ጦርነት ወቅት የነበረው የኃይል አሰላለፍ ይታወቃል። የኤርትራ ጦር ከፌዴራል መንግሥት ጎን ሆኖ ነው የተዋጋው። በትክክል አሁን በፌዴራል መንግሥቱና በህወሓት መካከል መተማመን ከጠፋ ኤርትራ ይህንን ለራሷ ጸጥታ እንደ አዲስ ስጋት ልትቆጥሮ ትችላለች። ስለዚህ የኢትዮጵያ የውስጥ ሰላም በቀጥታ ከቀጠናው ሰላም ጋር እየተሳሰረ ነው ማለት ነው። አንድ ቦታ የሚነሳ እሳት ሌላ ቦታ ሊዘል ይችላል። በጣም ጉዳቱን የበለጠ የሚያወሳስበው ደግሞ ሌላ ክስ መኖሩ ነው። እሱ ምንድን ነው? የአዲስ አበባ መንግስት በበኩሉ ኤርትራ የኢትዮጵያን መንግስት የሚቃውሙ ተለያዩ ተጣቂ ኃይሎች ትደግፋለች የሚል ስጋት አለው እና ይህ እውነት ከሆነ የውጥረቱ መንስኤ የባህር በር ጥያቄ ብቻ ሳይሆን እርስ በርስ የውስጥ ጉዳይ ላይ ጣለቃ በመግባት የሚፈጠር ጥልቅ የሆነ የመተማመን እጦም ጭምር ነው። ይሄ ሁሉ ሲደማመር ምናየው ምስል በአንድ ጉዳይ ላይ የተነሳው ውዝግብ አይደለም። አይደለም በብዙ ክሮች የተሳሰረ እጅግ በጣም አደገኛ እና በቀላሉ ሊቀጣጠል የሚችል ሁኔታ መሆኑን ነው። እሺ፣ እስካሁን ያነሳናቸውን ነጥቦች ስናጠቃልላቸው ምስሉ ግልጽ እየሆነ ይመጣል። በአንድ በኩል ኢኮኖሚያው ላይ ከባድ ጫና የፈጠረባት ወደብ አልባ ሀገር ያላት ጠንካራ የባህር በር ጥያቄ አለ። በሌላ በኩል ደግሞ በመቶ ሺዎች ህይወት የጠፋበትና ጥልቅ ጠባሳ ጥሎ ያለፈ በቀላሉ ማይረሳ ደማፋሳሽ ታሪክ አለ። እውነት ነው። እነዚህ ሁለት ግዙፉ ነጣዎች ላይ ደግሞ አሁንም ያልተረጋጋውና ስሱ የሆነው የኢትዮጵያ የውስጥ የፖለቲካ ሁኔታ እንደ ቤንዚን ሆኖ ውጥረቱን እያራገበው ነው። አዎ። የመጨረሻው ትንታኔ የሚያሳየን ይህን ነው አሁን እያየነው ያለው የጦርነት ስጋት ከአንድ ጉዳይ ከባህር በር ጥያቄ ብቻ የመነጭ አይደለም ይልቁንም ይልቁንም ከቆየ ታሪካዊ ቁርሾ ከአሁኑ አንገብጋቢ ስልጣዊና ኢኮኖሚያዊ ፍላጎት እንዲሁም ከቀጠናውና ከሀገር ውስጥ አለመረጋጋት ጥምረት የመጣ ነው አንዱ ሌላውን ያባብሳል በጣም የውስጥ አለመረጋጋቱ ለውጭ ፖሊሲ ድፍረት ሊገፋፋ ይችላል። የውጭ ውጥረት ደግሞ የውስጥ አንድነትን ለመፍጠር እንደ መሳሪያ ሊያገለግል ይችላል። ይህ ደግሞ መፍትሄውን እጅግ በጣም ከባድና አደገኛ ያደርገዋል። በእርግጥም ከባድ ነው። ምንጮቹ የባህር በር ጥያቄን ከጀርባው ያለውን ታሪክና የአሁኑን የጦርነት ስጋት በግልጽ ያሳያሉ። እና ይሄ ደግሞ ለአስተውሎት የሚታወለን አንድ ቁም ነገር አለ ምንድነው እሱ? በታሪክ እና በግጭት በተሳሰረ ቀጠና ውስጥ አንድ አገር የህልውና ጥያቄ ነው ብሎ የሚያነሳውን ፍላጎት ማሳቃት የሚችለው ያለፈውን አውዳሚ ታሪክ ይህ ግድ በመድገም ብቻ ነው ወይስ ሌላ መንገድ ይኖር ይሆን?